በዝች ቀን የከበሩት ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር፣ ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያንን ካረ ካረዷቸው ውስጥ መብላትን አልወደዱም። ከንጉስ ማዕድም ከሚመጣ ከስጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነትን አደረገላቸው። የባቢሎን የባለሟሎች አለቃም ንጉሱ ጌታዬን እፈራዋለው የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ብያያችሁ ንጉሥ ራሴን ይቀጣኛል፣ አላቸው። በእነርሱ ላይ የተሾመ አሚሳድን እንዲህ አሉት፤ እኛን ባሮችህን አስር ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃውንም እንጠጣ ዘንድ። ቃላቸውንም ሰምቶ አስር ቀን ፈተናቸው። አስር ቀንም ካለፈ በኋላ ንጉሱን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለራቱ ለአራቱ ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጽሐፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሷ አመጧቸው። የባለሟሌዎችም አለቃ ወደ ንጉሱ ወደ ናቡከደነጾር አገባቸው። ንጉሱም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በእነሳቸው ዘንድ ስር አስር እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሥም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። ሶስቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት ያቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛ ስለሠራኸው ለወርቅ ምስል አንሰግድም አሉት። ንጉሥም ተቆጥቶ ከሚነድሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። ከጠዋት ጊዜ በጠዋት ጊዜ እንደሚቀዘቅዝ በሊህ በሶስቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊን ሠለስቱ ደቂቅን ግን ምን አልነካቸውም። ንጉስም ይህ እንደ ድንቅ ስራ አይቶ በፊታቸው ሰገደ፣ የሰማይና የምድር ፈጣሪ እግዚአብሔርንም አመሰገነው። ለእሊም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨልመረላቸው። ከዚህም በኋላ ከዚህም ዓለም የሚወጡበት ጊዜ ሲደርስ በባአታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውፅ ውስታ በባቢሎን አገር ሆነ። ንጉሱም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ ሦስቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሱም ወደ እርሳቸው ደርሶ ታላቅ ሀዘንን አዘነ። በዚወን ጥርስም ሦስት ሳጥኖችን እንዲሰሩላቸው ባህር በግምጃብ ልብሶች ገንዘው ቅዱሳኑን በሳጥኑ ውስጥ እንዲያኖሯቸው አዘዘ። ንጉሥ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩ ታዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባት አባት ቴዎፍሎስ በእስክንድርያ ሊቀ ጳጳስና በተሾመበት ወራት በስማቸው ቤተ ክርስቲያን ሠራ። ስጋቸውንም ወደዛች ቤተ ክርስቲያን ሲያመጣ ወዶ ያመጣ ወዶ ስጋቸውን እንዲያመጣለት አባ ዮሐንስ አጽርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ስጋ ወዳለበት አደረሰው። የንጉሥም ስጋ በመካከላቸው ነበረ። ስጋቸው ባለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ የከበረ አባት ሊቀ ጳጳሳት አባት ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ስጋችሁን በውስጧ ሊያኖር እኔን ልኮኛልና ከኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባት ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ስጋዎቻችን ከንጉሡ ስጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት እ ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያግዝ እንዲያዝ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ አጺርም ተመልሶ እንደ ነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም ሰለስቱ ደቂቅ እንዳዘዙ አደረገ። በዚያችን በግንቦት ወር በአስር ቀን ቤተ ክርስቲያኒቱ በምትከብርበት ሌሊት የከበሩ ሰለስቱ ደቂቅ ተገለጡ። የእሳትም መብራቶችን አበሩ። ሊቀጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲሰሩ ሰለስቱ ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን ሰለስቱ ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን እኛንም በጸሎታቸው ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብ ለሰለስቱ ደቂቅ ዘተለዓሉ ዘቅዳሴ ቤቶሙ ኮነ ሌቶፍሎስ በመዋእሉ ለሐስጢር ዮሐንስ በከማዘዝወእሉ ሀበቀናዲ ለአንበላ አብርሆ ተሰቅሉ ሀወ ለዋካ በአቶሙ ዮም ተክእወ ጸዳሉ በዝችም ቀን አብርሃም ጸራቢ በሰማይትነት አረፈ። ይህም ቅዱስ የሰማይ ቴዎድሮስ ገዳም ተብላ ከምትጠራ ከመቅርቀያኖስ አገር ሰዎች ነው። ወላጅናቱም የክብር ባለቤት የሆነ ክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቡናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያኒቱንም ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። ዘጠኝ ዓመትም በሆነው ጊዜ ከደንጊያ የሚሰራ የውሃ መሄጃ መጥረብን ተማረ። ከዚህም በኋላ በዚህም ብዙ ገንዘብ አከማቼ ለድዎችና ለጦማ ዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊ ሲጸልይ የዚችን ዓለምና በውስጧ ያለው ሁሉ አላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ የእግዚአብሔር መልአክ ተገለጠለ ሰላምታም ሰጥቶ ጽና ትፍራ አትፍራ አንተ ጠላቶችን ድል አድርገህ የሰማዕትነትን ናክሊል አክሊል ትቀበላለህና አለው። ከዚያም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ አትናቴዎስ ቤተ ክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱ ዘንድ ሰውነቱን አደር አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የኋሊት አስረው ከረሃብና ከፅም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት። ሰላምታም ሰጥቶ ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግም ቃል ኪዳን ሰጠው። ከዚያም በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች ሶስት ጊዜ በተራራው ላይ በረረች። ሀምሳ ምዕራፍ ያህል ሜዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህም በኋላ በየ ጥቂቱ ከትፈው በ። በእንቅብ አድርገው ከባሕር ውስጥ ጣሉት። በእግዚአብሔርም ፈቃድ ከራሱ ጋራ አንድ ውኖ እንደ ቀድሞው እስና ከሚባል አገር በባሕሩ ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔርም ምስጋና ይሁን እኛንም በዚህ ሰማይ ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል ለምትርት ድማሁ ሰሪራ እምባህር ዘለጸቀት ምስለ ስጋሁ እንዘ ያውር አብርሃም ውስታጸደ ስም አሜሁ ከመሳሎሙ ሎሙ ለቀሳ ውስት ለሊሁ ጸሎተ ሙታን ጸለዩ ለሊሁ ላይሌሁ። በዚችም ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑም የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባቱ ጊዜም የክብር ባለቤት ወደ ሆነ እግዚአብሔር ለመኖርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንንም ትምህርት አስተማሩት። ወላጆቹን በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። አስራ ሁለት ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ ስለ አለበሰው፣ የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስቅ ወደ አባ ሚካኤል በአትሄዶ በአትሄደ መልኩ እንደ ሞተ ሰው ሆኖ አይቶ ታለቀሰ። ልጄ ሆይ እንዴት እንዲህ ስጋ ተጎዳ አለ። እርሱም አባቴ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይሌ አልደከመምና ነገር ግን በህልሜ ያየሁትን ልንገርህ፣ እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው አትከልክላቸው አንተን እንዳይወቅሱ። በሁለተኛውም አመት ታላቅ ረሀብ ይመጣል ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረገዡ በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባይ ሳቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባይ ሳቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ የኢጲስቆጶሱ ባስጠበቀለት ገንዘብ ቤተ ክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና በሌ በዚህ ችለት ከአከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪ አመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ሚካኤል እመምህሩ ዘአፍለሶ እንተነስእ ወመላይስ ወበንጉሶሙ ሐሰሶ ወተመይጠቱ ወበተመይጠቱ ዳሃሪ መንገል አቡ ገይሶ ዜነወ ዋይ ደኣ ዘከመይ ሄድፍ ነብሶ እግዚአብሔር ውስተዛይን ወመርሶ በዚችም ቀን ከአባ ኖብ ጋራ 358 ነብስ በሰማይትነት ሞቱ። የፓትርያርክ አበ ዮሐንስም መታሰቢያው ነው። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን ሰላም እብል ዮሐንስ ሃ ፓትርያርከ ዘጻመ ነጋ ወዘተጋደለ ሰርከ እንዘይብል ሰሚዖ ቃለ መጽሐፉ ብሩከ አመጊዜ ነግ ዝራ ዝርአ ዘርእከ ዘርአከ ወበ መስየት ኢትደ ኢትድግ እዴከ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስ ትታውክልያ በሰማይትነት ሞተች። በዚች ምለት የከበረ የኤጲስቆጶስ አባ በፍኑትዮስ አረፈ። በዚችም ቀን የባሌ መምህር አባ አሴር በሰማይትነት አረፈ። በዚችም እለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማኅሌታይ ያሬድ አረፈ። በዚችም ቀን ቅድስት አናሲማ አረፈች። በዚችም ቀን የእስድሮስ እናት ቅድስት ሶፊያና እህቱ ሶፊያና እህቱ የፎምያ በሰማይትነት አረፉ። ደግሞ የአባ በክሲሞስና የአብሳዲን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብ ኩማይሌ ተዘኪሬያ ኢላፈም እንደተጸምዱ ከዘልፈል ለአነብ ተወከፍ ዘንዴት የመጽሐፈን ተረሰይ ከግዚወፀር ይቀመበለት ኩፈ እምለ አቡ ቡላን ዘተርፈ

ታምሪሁ ለቅዱስ መስቀል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰይጣን ወጥመድ ይሻር፣ ሁሉም ህመምና ደዌ ተሰደዱ። ሁላችሁም መናፍስት ርኩሳን ከእኔ ከባሪያዬ ነፍስና ስጋ ተሰደዱ። በዚህ አንተና ይህንን መጽሐፍ ከሚይዙ ከሚጸልዩት ከሚያነቡት ሁሉ በኢየሱስ ክርስቶስ የመስቀሉ ኃይል ደዌና ህመም ሁሉ ከባሪያ ከእኔ ነፍስና ስጋ ይውጣ። ሁሉንም ፍጥረት በፈጠረ በያው እግዚአብሔር አምላችኋለሁ። ከነፍሴና ከስጋዬ አትቅረቡ! በሌሊትና በጠዋት የመረጣችሁ ውጡ። በባህርና በደረቅ መሬት በወንዝ የመጣው ሁሉ በምድረ በዳና በተራራ የመጣውም ሰይጣናት ውጡ። በለቅሶና በሐዘን በክብርና በጉስቁልና የመጣው ሰይጣናት ውጡ። በሳቅና በፌዝ በደጋና በቆላ በጨዋታና በጠብ በድንጋጤ በስትርቅታ በቃር የመጣችሁ ሰይጣናት ውጡ በብርሃንና በጥጋብ ብዛት በብርድና በእንቅጥቅጥ ከተቅማጥ ከቁስል ፌዝ ከሚባል የአንጀት ህመም ከሚባል የአባል ዘር ህመም ሁሉ በሰማይና በምድር ያለውን ፍጥረት ሁሉ በፈጠረ በያው እግዚአብሔር አምላችኋለሁ፣ አወግዛችኋለሁ። ስለ እኛ በተሰቀለ ያድነን ዘንድ የብረት በር ረግጦና ሰብሮ በተነሳው የብረቱ መወርወሪያ በሰበረ በኢየሱስ ክርስቶስ አምላችኋለሁ። ህመምና ደዌ የሁሉ የሰይጣን ወጥመዶች ሁሉ የሴቶችን ማህፀን የሚዘጋ የሴቶችንም የመርገም ደም የሚያበዛ ያን ጊዜ የሚመጣ የሚያበዛ ልጅ የማይወሉ የሚያደርግ ሁሉ በዘጠና ዘጠኙ የመላእክት ነገድ አመላችኋለሁ። በቅዱሳን ሰማይታት ሁሉ መልካም እርግብ በሆነችው በማርያም በውስጧ መላእክት በሚያመሰግኑባት በኢየሩሳሌም ሰማያዊት በእውነት መንፈስ ቅዱስ ጳራቅሊጦስንም ስሙ አሸናፊ በሆነ በአማኑኤል በስውርና በግልጽ በተተረጎመ ስሙ በእግዚአብሔር አወግዛችኋለሁ፣ ሰይጣናትንም አወግዛችኋለሁ፣ እንዳትቀርቡኝ፣ እንዳትነኩኝ ነፍሴና ስጋዬን እኔ ጸሎት ያደረግኩበት የእኔ የሆነውን ሁሉ በዚህ መጽሐፍ በዚህ ውሃ ቢሆን ቢረጩት ቢጠጡም ከክፉ ነገር ሁሉ ይዳኑ። አጋንንትም ክፉ ማድረግ አይችሉም። በዚህ መጽሐፍ ከእኔ እንደወጡ አምላችኋለሁ፣ እንድትወጡ አምላችኋለሁ። ይህን መጽሐፍ የያዘና የተሸከመው ሁሉ ይዳን። አቤቷን ተጠብቀን ሰውረን፣ በክንፈ ረድኤትም ቀድሰን ኃይልን የተሞሉ የሰማይ መላእክት የሚያመሰግኑት እኔ በሠራኋቸው በፊቴ በተቀመጡ ጸበል ዕቃዎች ፊት ቅዱስ ቅዱስ ቅዱስ እያልኩ ስምህን እጠራለሁ። በእውነት ያለ ሐሰት ሕሙማንና ድውያን ሕይወትን የምትሰጥ ሁሉንም ደዌ አርቅ በእኔና በባሪያ የሴቶችን የወንዶችን ስራይ ፍታ። እኔ ባሪያ በምቀመጥበትና በምቆምበት በምተኛበት የጨለማ መናፍስት ሁሉ ከዚህ መጽሐፍ ይራቁ። ጸባዖት በሆነ በሕያው ኢየሱስ ክርስቶስ ኃይል ሚካኤልን በቀኙ ገብርኤልን በግራው ትልካቸዋለ። ሰይፋቸው በእጃቸው ነው። የኢየሱስ ክርስቶስ ስም በመካከላቸው ነው። የምድርን አራቱን የምድርን አራቱን የሰማይ ማዕዘን ያንጻሉ። በብርሃን ኃይል የሚመራው የምድር አራቱ ማዕዘን ያነጻል። ሁሉም የአጋንንት ሰራዊት ወጣን ወጣን እያሉ ይሸሻሉ። ከባህሪያ ከነብሱ እየሸሹ እየራቁ ሄድን ሄድን ይላሉ። የድንግል ልጅ የኢየሱስ ክርስቶስ የጸባዖት ጌታ በዚህ ዓለም ባለው ምድር ሚካኤል በቀኙ ገብርኤል በግራ ላክልኝ። ሰይፋቸው በእጃቸው ነው። ደዌ ህማም ሁሉ ይሰደድ ይንቀጥቀጥ ይሽሽ። ከባህሪ ከነብስና ከስጋው ሰይጣናት ይራቁ። ለምን ትገባላችሁ በሰው ልጅ ሁሉ? ውጡ ከእግዚአብሔር አገልጋይ ውጡ። በአምላካችን በእግዚአብሔር በስሙና በካልነቱ ውጡ። ይኸውም አንቲቆራጦስ ነው። ከሰው ልጅ አስወጥቼ ሰደው ዘንድ ኃይሌ መጠለያዬ ነው። በመስቀል እርዳታ የሚድን እርሱ በመስቀል ጥላ ይኖራል። የመስቀሉ ረድኤትና በረከት አይለየን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ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

ከመእስራኤል ናጣዊ እነ ተማይ ጸነብኪ ኦቶ ወካፌ ንስሐ ወሰራ ኃጢአት ኢየሱስ ክርስቶስ ወሰራ የሃጢያት ወኃጢአተ ኩሉ ሕዝብ ከማይ ሰራ ሃጢያት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየእለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን